ግጥም ርዕስ እነሆ የእግዚአብሔር በግ። ከክርስቶስ በፊት ነበረ ስርዓት፣ በግ የሚሰዋበት ለሰው ልጆች ኃጢአት። ቅድስተ ቅዱሳን በዓመት አንድ ጊዜ፣ ካህኑ ያቀርባል የኃጢያት ኑዛዜ። ለራሱም ያቀርባል ይቅር ካልተባለ፣ እዛው ይቀሰፋል። ሌላ ደግሞ ይመጣል ፍጹም ሳያዳላ፣ እሱም ደግሞ ይሞታል አሰልቺ ዝውውር። የሚጥስ የለም ወይ ይህን የሚቀይር ተፈልጎ ታጣ ጻድቅ የሆነ ሰው ሁሉን አመፀኛ ከአብ የራቀ ነው። ምን ያክል ቢወደን ፍጥረቱ ብንሆን ፍቅሩን ሊያበዛልን አብረናው እንድንሆን፣ ፍርዱን አይሸፍንም። በፍቅር አይከዳንም። ጻድቅ ነው እና እርሱ ኃጢአትን አይወድም። መድኃኒት አመጣ በሰው ልጆች መሃል ተወልዶ የመጣ ቅዱስ የሆነው በቀኙ ያለውን አንድ ልጁን ልኮ ገለጠ ፍቅሩን ፍቅሩን ብቻ አይደለም እርሱን ያስቆጣም መተላለፋችንን ይቅርታን ሊሰጠን ጽድቁን ሊያቀብለን ታረደ ጌታችን። እነሆ የዓለምን ኃጢአት ላስወገደልን በጉ ይገባዋልና እልልታ ጭብጨባ አቅርቡ ለእግዚአብሔር በግ። እርሱስ ለኛ ያዘነው በመስቀል ላይ ሆኖ ይቅርታን ያወጃው! የእግዚአብሔር በቀ እርሱ ኢየሱስ ጌታ ነው። የእግዚአብሔር ኢየሱስ ጌታ ነው። በመጀመሪያ ቃል የነበረው ከአባቱ አብ ጋር እኩል የሆነው ሁሉ በእርሱ የተፈጠረው ክብር ምስጋና ኃይል የተገባው በስልጣኑ ቃል ሁሉን ደግፎ ሁሉ የሚገዛ ኢየሱስ የእግዚአብሔር ልጅ ኢየሱስ የዓለም ቤዛ ሁሉ እንዲያሙት የተገባ ሁሉ ሊድኑበት የመጣ ሰማይ የተቀበለው ያበረደልን የአብን ቁጣ የኃጢአተኞች ወዳጅ የቀራጮች ጓደኛ የጠፉትን የሚፈልግ መልካም የበጎች እረኛ ጉልበት የሚንበረከክለት አልፋና ኦሜጋ ራሱን ባዶ አድርጎ የመጣ በስጋ ለእኛ ሲል በእኛ ሊሞት ሊያበዛልን ጸጋና ሕይወት ያለ ስራ ሊያጸድቀን በእምነት የአዲስ ኪዳኑ በግ አብን ያየንበት የሰላሜ ሰው ያለው ፋሲካን አብሮት የበላ ተረከሱን ያነሳበት በምክረ ሰይጣን የተሞላ ወዳጄ ያለው ይሁዳ ልቡ ከእግዜር ሲጣላ ለሰላሳ ዲናር ላይው ሸንጎን ይሸጠው ጌታን ስሞ ጨብጦ ምልክት ሲሰጣቸው ሹመቱን ልትወሰድ ሊኖር በምድረ በዳ አንጀቱ ልትዘረገፍ ጌታውን ስለከዳ ትንቢቱ እንዲፈጸም ጌታ ሊቆጠር እንደ ወንበዴ ጨለማው ነግሶ መጣ ታጥቆበት ሰይፍ ጎራዴ፣ በሚፈርደው ሊፈርዱበት በጻድቁ ላይ የዋሹበት፣ የሐሰት ምስክር አዘጋጁበት። በጲላጦስ ቢመረመር በሄሮድስ ፊት ቢያቀርቡት ክሳቸው ሐሰት ሆኖ ቢያጡ አንዳች የሚሉት፣ በርባን እንዲፈታ ጌታ እንዲሰቀል ጲላጦስን ለመኑት፣ ስቀለው ስቀለው እያሉ ጮሁበት። ቀራንዮ የጌታ ድካም የጌታ ፍቅር የጌታ ምሕረት ቀራሪው የጌታ አባ የኢየሱስ ሄደን የፈሰሰበት ወለት ቦታ ከፍ ያለው ስፍራ ታላቁ ንጉሥ የታረደበት መካከለኛው አስታራቂው በግ የተሰዋበት የተመረቀው አዲሱ መንገድ የምንኮራበት። እንደተጻፈው ቃልህ እንደሚለው ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል ምስጋናህን እዘምራለሁ። አቻ የሌለ ስም መዳኛው መንገድ ጌታ ኢየሱስ ነው። በኃጢአታችን ሙታለሆን ነው በሕግ ሥራ በእግዚአብሔር ፊት መጽደቅ ላልቻል ነው ከኪዳኑ ሕዝብ ከያዕቆብ ትውልድ ርቀን ላለ ነው ሰላም አይሁድ ሰላም ለአሕዛብ ብሎ ያወጀው፣ የሰላም አምላክ የዓለም ቤዛ ሊቀ ካህናት ታርዷል ኢየሱስ የእኛ ፋሲካ ስለ ሰው ኃጢአት አቤት ትሕትናው አቤት ታላቅ ፍቅር አቤት ታላቅ ምሕረት አቤት ድንቅ ሚስጥር ሞትን ሊቀጣ ኃጢአትን ሊሽር አምላክ ሰው ሆኖ ሰውን ሊያከብር የእግዚአብሔር ክንድ ለማን ተገለጠ? የሰማነውን እስማን አመነ አምላክ ሰው ሆኖ ሰውን ለማዳን እንደወሰነ ንጉስ ስለኛ ተወጋ፣ ንጉስ ስለኛ ደቀቀ፣ ንጉስ ስለኛ ተዋረደ፣ ንጉስ ስለኛ ተጨነቀ። እንደ ጠቦት በሸላቾቹ ፊት ሲነዳ ሲናቅ ሲጠላ በወገኖቹ ሲከዳ ልብሶቹን ሲከፋፈሉ በእጀጠባቡ ዕጣ ሲጣጣሉ በጥፊ መታወት ማን የመታ ሲሉ ልብና ኩላሊት የሚመረምረው ሲተፉበት ሲያሾፉበት፣ እጁ በፈጠረው ከትውልዱ ማን አስተዋለ? የሰማነውን ማን አመነ? በአፉ ተንኮል ሳይገኝበት ስለ ህዝቡ ኃጢአት ነፍሱን ለመስጠት እንደወንበዴ በመንገላታት እንደ እርጉም ሰው በመስቀል ሊሞት ከነፍሱ ድካም ብርሃን እንዲያይ ኤሎሄም ኤሎሄም እያለ በስቃይ ቢጣራ ወደ ላይ ቢጮህ ወደ ሰማይ የሚረዳው ጠፋ፣ አባቱም ዝም አለ። ስለ ህዝቡ ኃጢአት በፈጠረው ፍጡር እየተገደለ ዝም አለ ንጉሴ፣ ዝም አለ ኢየሱስ። ነፍሱን ለእኔ ሰጥቶ ነፍሴ ለምፈወስ የግፈዎች ሸንጎ በዙሪያው ሰፈሩ፣ እጅና እግሮቹን እየቸነከሩ። ጉልበቱ እንደገል ደረቀ፣ ምላሱ ከላንቃው ጋር ተጣበቀ። ለጥማቱ ሐሞቱን ሰጡት፣ ጎኑን በጦር ወቅተው እንደ ውሃ ፈሰሱት፣ ወደ ሞት አፈር ቀላቀሉት። ተፈጸመ ብሎ ነፍሱን እንደሰጠ ሲወልድ ድል ተነሳ ሞት በህይወት ተዋጠ። እንደተናገረው ልክ በሶስተኛው ቀን የሞትን ጣር ሽሮ በጸጋው ሊያሰርቀን ተነስቷል ኢየሱስ ተነስቷል። ጌታችን ዘጻት ሆነልን ታርዶ አልፋ ፋሲካችን። በመንገድ ላይ ሳለው ኮቴ በበዛበት የዓለም ትርምስ ሁሉ በጠፋበት ፍጥረት ሁሉ ሲነግ በለነፈሰበት ስራው አስከፍቶ ቁጣ ሲበዛበት ፍርደገም ገምድሎ ሆኖ ዳኛ ሲነሳበት ኃጢአተኛም ሊሞት ቀን ሲቆጠርለት አንድ ንጉስ መጣ ህይወት ሊሆንለት የህማም ሰው ሆነ በደዌ ተመታ ሞቱን ሊወስድለት ሞቶ በሱ ፋንታ እስራትን ፈጦ ኃጢአትን ሊረታ በገግም ተወልዶ ለሰው ልጅ የመጣ እዳችንን ሽሮ ብርሃን ለእኛ ወጣ መራፍ ቀይሮ አዲስም የሰጠን ስለ እኛ ኃጢአት ስሬት የሆነልን በደም ዋጋ ከፍሎ ምሕረት አወጀልን አልፋና ኦሜጋ ጌታችን ሞተልን በሰማይ ዙፋን ፊት በቀኙ ያስቀምጠን እየሱስ ይባላል አምላክ የላከልን። የከበረ ሆኖ እሱ ስለኛ ዝቅ አለ በፍቅሩ አድኖ ጥላቻን ገደለ ስለኛ እድነት በብዙ ቆሰለ። የሁላችን ተግሣጽ በእርሱ ላይ ሆኖበት በክብሩ ተሳልቀው ገርፎ ሲተፉበት አበቃ ተብሎ ድንጋይ ሲጭኑበት የሞት አራት ፍቶ ሕይወት ታደሰበት ትንሣኤ ተብሎ ሞቱ ታሰበበት። ፍጥረት ሁሉ ይስማ ይህን ይኖርበት ከቶ የማይረሳ የመስቀሉን እውነት መዳን በእርሱ ነው ሞቱን ላመነበት። በልጁ ስም ድኖ ቃሉ የጸናበት ትንሣኤ ለሱ ነው ድነት ላገኘበት። ፍቅሩን ተቀብሎ ዋጋ ለወጣለት ተከፍሎ የማያልቅ ድል ያገኛለት። ክብር ለጌታ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ መታሰቢያ ቀን በሰላም አደረሳችሁ። ለእግዚአብሔር ስም የተባረከ ይሁን። ኢየሱስ ተነስቷል። ሀሌሉያ። ባይወርድልን የሚል ባይወርድልን ባይወርድልን ባይወለድልን ይናገራል ባይወርድልን ኖሮ ባይወለድልን ከአሮጌ አዳም የወረስነው ኃጢአት ነበረ ሊገለን፣ ንጹሕ ደም ባይፈስ ይህን የት ነበር እኔ እንጃ። መገመት በጣም ይከብዳል፣ እናንተ መገመቱ። ባይወርድልን ኖሮ የጥሉ ግድግዳ ከማዶ አድርጎ በኃጢአት በኃጢአት በጨለማ በጭንቅ ውስጥ ተውጠን ውይ ከባድ እኮ ነው በጣም ከባድ ነው። ይህም ማሰብ በጣም ይከብዳል። የጥሉ ግድግዳ ከማዶ አድርጎ በኃጢአት በጨለማ በጭንቅ ውስጥ ተውጠን የስቃያችን ማብቂያም የለው። እስኪ እንዳልቀጸ እርግቡን ዋኖሱን ኮርማውንም እን እባክህ ካህኑ፣ ይዤ የመጣሁት የኃጢአቴን ዋጋ ገብተህ አሳርገው አስታርቀኝ ከአብ ጋር። ይከብዳል እኮ ሁሌ እንዲህ እየተባላ ይኖር፣ እንዴት ይኮናል? በሰው ትከሻ፣ በሌላ ነው፣ ሌላ ነው። በጣም ይገርምታል። ስሙት እንደሆና እስኪ እንዳለቀሰፍ እርግቡን ዋነሱን ኮርማውንም እንካ እባክ ካህኑ ይዤ የመጣሁት የኃጢአቴን ዋጋ ገብተ አሳርገው አስታርቀኝ ከአው ጋር ወይዳ ተከፍሎ የማያልቅ ዛሬ ላይ ተከፍሎ ለነገ ማያጸድቅ። በዚህ አይነትማ በዚህ ምድር ኖሮ እጅግ ባለጠጋ በሀብት ከተሞላው ከሱ በቀርማ እንደኔ ምስኪኑ አስታዋሽም ማን ያስታውሰዋል? የት ነበር ኤውዲስኪ? የት ነበረ? እራሳችሁን ስትመለከቱ የት ነበራችሁ? ዛሬ የት ጋ ትገኙ ነበረ? በዚህ አይነትማ በዚህ ምድር ኑሮ እጅግ ባለጠጋ በሀብት ከተሞላው ከእሱ በቀርማ እንደኔ ምስኪኑ አስታዋሽም የለ። ወጀቡድ ራሱ እስካሁኑ ሌላ ይገርማል እኮ የሚገርም ነገር አለ ሌላ እራሱ እስካሁኑ አንድ ቀን ሳትብ ይለው ይገርማል። በጣም ራሱ ያልቆም እኮ ነው። ይገርም ነው። ራሱ እስካሁኑ አንድ ቀን ሳትቢለው ከመት አስረኩ መቅደስ የሚገባው ይህም ይገርም ነው። በጣም ይገርም ነው። ብዙ ቀን ማጠኑ፣ ብዙ ቀን የሰዋው ለአንድ ቀን እንኳን ዋስትና ይ አይገርምም? ይገርማል። ብዙ ቀን ማጠኑ፣ ብዙ ቀን የሰዋው ለአንድ ቀን ዋስትና አይሆንም። በቃ ብዙ ብዙ ብዙ ብዙ ተወርቶ አያልቅም። የአመተ ፍዳ አስቡት፣ በጣም የአመተ ፍዳው ግን ተስፋ ነበረ። ሀሌሉያ፣ ግን ተስፋ ነበረ። ጸጋው በእምነት አድኖናልና ይህም የእግዚአብሔር ስጦታ ነው እንጂ ራሳችን ከስራችንም አይደለም። አረ እግዚአብሔር ይባረክ። ሃሌሉያ አሜን። ጸጋው በእምነት አድኖናል። ኢየሱስ ጌታ ነው። የመጣልን የመጣለን ጌታ የኃጢያተኞች ወዳጅ፣ የተጠቃው ፈራጅ፣ ለህመምተኞች ፈውስ፣ ወደ ሞት ለሚነዱ የሚሰጥ ህይወት። አቤት አቤት አቤት! እኔ እንዲሳስብ እንዲህ ይሰማኛል። ወዳጅ ለወዳጁ ጥልቅ ፍቅሩን ያሳያል። የሚያሳድድ ጠላት መውደድ ይሄ ምን ያሳያል? ምን ይባላል? ቆይ ይሄ ምን ያሳያል? ጠላትህን ውደድ። ኧረ አታስቡ፣ ጠላትህን ውደድ። ይሄን እንደዚህም በሉትሽ። በቃ ምን ይደረግ? ይሄ ለእኛ ሆነ። አብ ልጁን ሰጥቶናል። ሃሌሉያ ኧረ ኢየሱስ ጌታ ነው። ኢየሱስ ለእኛ መቶልናል። አሜን። ኢየሱስ ለኔ መቶልኛል። አሜን። ለኃጢያተኛው፣ ለደካማው ለኔ መቶልኛል። አሜን በቃ ምን ይደረግ ሄለኛ ሆነ አባንዲያ ልጁ ስለ ኃጢያታችን በመስቀል ከፈለው። ሩቅ ለነበርነው መቅረብ ሆኖልናል። በፈሰሰልን ደም በኢየሱስ ቤዛነት ሃሌሉያ አሜን በማን ቤዛነት ነው? በኢየሱስ ቤዛነት በቀራንዮው ላይ ባፈሰሰልን ደም፣ በፈሰሰልን ደም፣ በኢየሱስ ቤዛነት ማንም ሳያስፈልግ መግባት ሆኖልናል። ቅድስተ ቅዱሳን መግባት ሆኖልናል። ማንም አያስፈልግም። ቅድም ካህን ነበረ የሚያስፈልገን፣ አሁን ግን ካህን አያስፈልገንም። የክርስቶስ ደም ይዘን መቅረብ እንችላለን፣ ወደ እሱ መግባት እንችላለን። ሀሌሉያ! ሩቅ ለነበርነው መቅረብ ሆኖልናል፣ በፈሰሰልን ደም፣ በኢየሱስ ቤዛነት። ማንም ሳያስፈልግ ቅድስተ ቅዱሳን መግባት ሆኖልናል። አባባ አለማለት እድል አገኝተናል። በደሙ ገብተናል። በሱ ተዋይተናል። ሃሌሉያ! አሜን። በደሙ ገብተናል፣ በሱ ተዋይተናል። ኢየሱስ ትልቅ ነው። አሜን። ለኔ ከላይ ከሰማይ መሞት የሚገባኝ ነበርኩኝ። መጣለኝ ሲሰ።